እንደምን አምስታቸዋል ክቡራን ተመልካቾች የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አና ታሪኩ አብራችሁ ቆይታ አድርጋለሁ። ስንቄ ዋንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። ቀዳሚ ወዳደረግነው መረጃ እናልፋለን። ከጥቅምት 15 ጀምሮ እየተካሄደ የሚገኘው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች የአትሌቲክስ ውድድሮች ከትላንት ጀምሮ እየተካሄዱ ይገኛሉ። ዛሬ በሁለተኛ ቀን በተደረጉ ውድድሮች ኦሮሚያ፣ ሲዳማና ማዕከላዊ ኢትዮጵያ የወርቅ ሜዳሊያ አሳግተዋል። በሴቶች ስሉስ ዝላይ ቦቱ ኢተፋ በጦር ውርበራ ቢፍቱ ቦርሳ እንዲሁም ደግሞ በ400 ሜትር ኩኔ ደስታ ከኦሮሚያ አሸናፊ ሆነዋል በወንዶች 3000 ሜትር ከበደ መርጊያ በጦር ውርበራ ይሳቅ ነጋሪ በከፍታ ዝላይ ዮሴፍ ዋቁማ በዲስክ ውርበራ ሜኤስ አገልገሎ ከኦሮሚያ የወርቅ ሜዳሊያዎችንም አሳክተዋል በ400 ሜትር ወንዶች ዘርፍ ዘማች ከሲዳማ ክልል አሸናፊ የሆነ ሲሆን የኢትዮጵያ አትሌቲክስ ውድድሮችም የአትሌቲክስ ውድድሮችም በኢትዮጵያ ስፖርት አካዳሚ እየተካሄዱ ይገኛሉ የኢትዮጵያ እግር ኳስ ፌዴሬሽን 17ተኛ ጠቅላላ መደበኛ ጉባኤውን በአፍሪካ ኢኮኖሚ ኮሚሽን አዳራሽ በዛሬ እለት አካሂዷል። የፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ጅራ በ2017 በጀት ዓመት ለዋሊያዎቹ አህጉራዊና ዓለም አቀፋዊ ውድድሮች ከ91 ሚሊዮን ብር በላይ ወጪ መሆኑን ገልጸዋል። ለዚህም የዳረገን ደረጃውን የጠበቀ ስቴዲየም በሀገሪቱ አለመኖሩ ነው ያሉት አቶ ኢሳያስ ጅራ ለጉዞና ና አበል ሊወጣ ወጪ በአስር ክልሎች ስቴዲየም ሊገነባም እንደሚያስችል ተናግረዋል። በዓለም አቀፍ አፍሪካና ሴካፋ ዞን ላደረግናቸው የማጣሪያ ጨዋታዎችም ሞሮኮ ድጋፍ ባታደርግልን ወጪያችን ከሶስት መቶ ሚሊዮን ይሻገር ነበር ማለታቸውን የዘገበው ባልደረባችን ተመስገን አለባቸው ነው። በሲቢ ኢትዮጵያ ፕሪሚየር ሊግ አዳማ ከተማ ከሃዲያ ሆሳዕና አቻ ሲለያዩ ድሬዳዋ ከተማ መቀሌ ሰባ እንደርታን አሸነፈ። የሶስተኛ ሳምንት የሲቢ ኢትዮጵያ ፕሪምየር ሊግ ዛሬም ቀጥሎ ሲደረግ ሀዋሳ ዩኒቨርሲቲ ስቴዲየም ላይ የተደረገው የድሬዳዋ ከተማና የመቀሌ ሰባ እንደርታ ጨዋታ በድሬዳዋ ከተማ ሁለት ለአንድ አሸናፊነት ተጠናቋል። ድሬዳዋን አሸናፊ ያደረጉ ግቦች መሐመድ ኑናስር፣ አቤል አሰበ ሲያስቆጥሩ የመቀሌን ብቸኛ ግብ አሰጋኝ ጴጥሮስ ከመረብ አሳርፏል። በአዲስ አበባ ስቴዲየም የተደረገው የአዳማ ከተማ እና የሀዲያ ውሳና ጨዋታ ምንም ግብ ሳይቆጠርበት ወጥቷል። አዳማ ከተማ በሊጉ ያደረጋቸውን ሶስት ጨዋታዎች ባቻ ውጤት ማጠናቀቁን ተከትሎ በሶስት ነጥብ አስራ አንደኛ ደረጃ ላይ ሲቀመጥ ተጋጣሚው ሀዲያ ውሳና በአንጻሩ በሁለት ነጥብ አስራ አራተኛ ደረጃ ላይ ይገኛል። የአራተኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ከፊታችን ውድ ጀምሮ መደረግ ይጀምራል። በሁለት ሺህ አምስት ሃያ ስድስት በስኬት ከሚጠበቁ ክለቦች አንዱ የሆነው ሊቨርፑል ያለፉትን ሳምንታት በውጤት ማጣት ላይ ይገኛል። የቀድሞ ማንችስተር ዩናይትድ ተጫዋች ዋይን ሮኒ ሊቨርፑል በሜዳ ውስጥ መሪ የለውም ሲል አስተያየቱን ሰጥቷል። ያለፉትን ሳምንታት የተቸገረውን ሊቨርፑልን ምን ገጠመው ስትል ባልደረባችን ምረት ተስፋዬ ተከታዩን አዘጋጅታለች። ከኤርገን ክሎፕ ስኬታማ አመታት በኋላ በአዲሱ አሰልጣኙ ስር በስኬት የጀመረው ሊቨርፑል በተከታዩ አመት የአሰልጣኝ የአርንሽሎት ትክክለኛው ፈተና ሲጀምር ወገቡን ይዟል። ሆላንዳዊ አሰልጣኝ አርንሽሎት ቡድኑን ሲረከቡና በመጀመሪያ አመታቸው ስኬታማ ሲሆኑ ሊቨርፑል በጥሩ እጅ ላይ መውደቁን ብዙዎች መስክረዋል። አሰልጣኙ በመጡበት አመት በዝውውር ተሳትፏቸው ከተጠበቀው በተቃራኒ መሆን ያለተፈጥሯዊ ስድስት ቁጥር የሚና ለውጥ በማድረግ ድፍረት የተሞላበት ውሳኔያቸው በበርካታዎች ዘንድ እንዴት አስብለው ነበር። የግራቨንበርግ የሚና ለውጥ ግን ሰርቷል። እንደ ቡድን ጥሩ መሆናቸውና የመዋመድ ሰላምታታዊ ግቦች ተደምረው አሰልጣኙ የራሱን ስብስብ ሲይዝ ምን ሊያሳይ ይችላል ጉጉት የፈጠረ ነበር። በድራመቱ ጅማሩ አስቀድሞ እንደተገመተው በስፋት ወደ ገበያው ወጥተዋል። በሌሎች ክለቦች አይን ሳይገቡ በመገናኛ ብዙኃኖች ሳይራገቡ በሚያመጧቸው ተጫዋቾች የተደነቀው ሊቨርፑል ለ2025 26 ተጫዋቾችን ሲያድን ከቡንደስሊጋው እንደዚሁም ከዛው ከሊጉ ያመጧቸው ተጫዋቾች አርነ ስሎት በሊቨርፑል አሰልጣኝነት የመጀመሪያ የአውሮፓ ስኬታቸውን እንዳለሙ የሚያሳብቅም ነበር። ያደገበት የመርሲሳይዱ ክለብ ጋር መለያየትን የመረጠው ትሬንት አሌክዛንደር አርኖልድን በሊቨርኩሰን የዣቪ አሎንሶ አስደናቂ ስብስብ ውስጥ ወሳኝ በነበረው ጀርሚ ፍሪምፖንክ ሲተካ ጨዋታውን የማቀጣጠል ሚናን ለጀርመናዊው ፍሎሪያን ቨርቲዝ በመስጠት የዲያዝን ወደ ባየርን ማቅናትና የፊት መስመሩ ለማጠናከር ኡጎይ ኪቲኬን አወዛጋቢ በነበረው ዝውውር አይዛክን ፊት መስመራቸው ላይ ጨምረው ሚሎስ ኪርኪዝን በተከላካይ መስመራቸው ያከሉበት በልዩነት ይነሳል። የ2526 የውድድር ዓመትን ቦርንማውዝን በማሸነፍ በድል ሲጀምር በተከታ የተለያዩ የሊጉ ጨዋታ ኒውካስትልን ሲያሸንፉ አርሰናልን ጨምሮ በተከታታይ የሊጉ ጨዋታዎች አራት ጨዋታዎችን አሸንፎ ከፈታኝ ጨዋታዎች ነጥቦችን ሲሰበስብ ጎን ለጎን ግን አንድ ነገር አብሮ ተነስቷል። የቡድኑ አጨዋወት በጨዋታዎች ሊፈተኑና ነጥቦችን የሚጥሉበት ጊዜያት እንደሚመጡ የፊት መስመሩን ጎይኪቲኬ እየመራ በተከታታይ ጨዋታዎች ፈረንሳዊ አጥቂ ግቦችን ለቀያዮቹ አስቆጥሯል። በርካቶች በአይዛክ ዝውውር ላይ ጥያቄዎችን አንስተውም ነበር። የተጫዋቹ መምጣት ጥሩ አጀማመር የነበረውን የሊቨርፑል ቋሚ አሰላለፍ ሊረብሽ እንደሚችል በርካታ የእግር ኳስ ተንታኞች ሀሳባቸውን ሲያጋሩ፣ በእግር ኳስ የታክቲክ ጽሁፎችን በማጋራት የሚታወቀው የሲኤንኤኑ ጸሀፊ ጆሽ ዊሊያምስ በክረምቱ የተጫዋቾች ዝውውር መስኮት ሊቨርፑል ተሳስቷል ብሎ ያምናል። በወረቀት ላይ የሚታየውና በሜዳ ላይ ያለው ለየቀል የሆነ ባላንሶን ያጣ ቡድን ሆኖ ተስተውሏል። ለመሳካት ተቃርቦ ያልተሳካው የማርክ ጉዌሂ ዝውውር ተከላካይ መስመሩ በምን ያህል ደረጃ ዝውውሩ እንደሚፈልገው ጠቋሚ ነበር። ሊቨርፑል የቨርጅል ቫንዳይክን አጣማሪ በእጅጉ ፈልጎ አልተሳካለትም። ያለፉትን አመታት የቡድኑ ቁልፍ የነበረው ቨርጂል ቫንዳይክ አቋም መውረድ የኋላውን ክፍል በእጅጉ ያሳሳም ሆኗል። የቀኝና የግራ ተከላካይ መስመር በምን ያህል ደረጃ ተተክቷል ጥያቄዎች የፈጠረም ሆኗል። ትሬንትና ጀርሚ ፍሪምፖንግ በተመሳሳይ ቦታ ቢጫወቱም ያላቸው የጨዋታ ልዩነት ግን አብሮ ይነሳል። የቀኝና የግራ ተከላካይ መስመር በምን ያህል ደረጃ ተተክቷል ጥያቄዎችን የፈጠረ ሆኗል። እንደ ፍሎሪያን ቬርቲዝ ያሉ ሊጉን በሚገባ ለመላመድ ጊዜ መፈለጋቸው ከእነዚህ ነገሮች በላይ ግን የሙሀመድ ሳላ በበፊት አቋም አለመገኘት ይነሳል ደርሰናል። ሙሐመድ ሳላ ከተቀያሪ ወንበር እንዲጀምር የሚጠይቁ ደጋፊዎችም ተበራክተዋል። የቀድሞ የማንቸስተር ዩናይትድ አጥቂ ዋይን ሩኒ ሊቨርፑል ሜዳ ላይ መሪ የለውም ሲልም ተደምጧል። የቀድሞ የቀያዮቹ ኮከብ ጄሚ ካራገር ሊቨርፑል ካለበት ቀውስ ውስጥ በቶሎ መውጣት እንዳለበትም ይናገራል። አርነስሎት በራሳቸው ስብስብ ትልቁ ፈተናቸው ይህ የውድድር አመት ሲሆን በታክቲክ ረገድ የሚነሳባቸው ክፍተቶችን በቶሎ ቀይረው የሚያሳዩበትም ጊዜ መቅረብ ይኖርበታል። አርነስሎት በተደጋጋሚ ከጨዋታዎች በኋላ በርካታ ምክንያቶችን ቢያስ አያስቀምጡም ቡድኑን ወደ አሸናፊነት ለመመለስ ቁልፉ በእጃቸው እንደሆነ የእግር ኳስ ባለሙያዎች ይመክራሉ። የዘጠነኛ ሳምንት የጣሊያን ሴራ ዛሬ ምሽት በሚደረጉ ሁለት ጨዋታዎች ይጠናቀቃል። ምሽቱ አራት ሰዓት ከ45 ሲል ወራጅ ቀጠና ውስጥ የሚገኘው ፒሳ ላዚዮን ያስተናግዳል። በ4 ነጥብ 18ኛ ላይ የሚገኘው አዲስ አዳጊው ፒሳ ጨዋታውን አሸንፎ ለጊዜውም ቢሆን ከወራጅ ቀጠና ለመውጣት የዋናው ከተማ ክለብ ላዚዮ ደግሞ ካለበት 12ኛ ደረጃ ወደ 8ኛ ከፍ ለማድረግ ወደ ሜዳ ይገባል። በሌሎች ጨዋታዎች ምሽት 2 ሰዓት ከ30 ሲል ከአግራሪ በሜዳው ዩኒፖልዶምስ ከሳስሎ ጋር ይጫወታል። ሳስሎ በሴሪያው ካደረጋቸው 9 ጨዋታዎች 10 ነጥቦችን ሰብስቦ 13ተኛ ደረጃ ላይ ሲቀመጥ የዛሬዎች ጨዋታ ካሸነፈ ደግሞ በከፍተኛ ደረጃ ላይ ከፍ የሚልበትን ውጤት ያስመዘግባል። ከአግራሪ በአንጻሩ በአንድ ነጥብ ዝቅ ብሎ በ በዘጠኝ ነጥብ አስራ አራተኛ ደረጃ ላይ ተቀምጧል። ተመልካቾች ለሰዓቱ የነበሩን ስፖርታዊ መረጃዎች የሚን ይመስሉ ነበር።